ቀረበ ህይወት መካከል ትገኛለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ብዝት ትረፍረፍ ይበለልን። ለቻናላችን አዲስ የሆናችሁ ሰብስክራብ ማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። እነሆ ጽናት ክፍል ሀምሳ ሰባት ይዘንላችሁ ቀርበናል። ትከታተሉን ዘንድ ጋበዝ ናችሁ። ጽናት ዛሬም ጭንቀት ላይ ናት። ታዲያ ግራ ስለተጋባች ብቻ ጓደኛዋ ጋር ደውላ እንድትመጣላት ጠይቃታለች። ነገር ግን ጓደኛዋ አንድም ሳታቅማማ ወዲያውኑ መታለች። ከቤትም መታ፣ ምን ላግዝሽ? እኔ ባይሆን ምኑነሽ ነው? ቆይ የዚህ ቤት ሰዎች ግን ምን ነግቷቸው ነው? የኪራ ጠፋ ብለን መገኘቱን ተደስተን ሳንጨርስ አሁን ደግሞ የምሩ መጥፋት ምን ይባላል? እያለች ጽናትን ትጠይቃታለች። ታዲያ ጽናትም አይ አንቺ፣ እኔ እንጃ፣ ግን እኮ ይሁልሽ፣ ናሆም እኮ ብዙም አይደለም ያስቀየማት ትንሽ ነበረ፣ እሷ ግን የምር አድርገው ግን ልቤ ግን በፍጹም እንደዛ አይደለም የሚለኝ ሌላ ነገር እያለኝ ነው ትላታለች። ታዲያ ሰላምም ጽናትን ለማረጋጋት ስትል በቃ እየውልሽ እኔ ምግቡ ልስራ አንቺ ወደ ውስጥ ግቢና ባይሆን ቤቱን አጸዳጅ አልችልም መስሎች ነው እያለች ልታረሳሳት ሞከረች። ነገር ግን ጽናት ልቧ ምሮጋ ነውና ያለው የምትሰራውን የማታውቅም ነበረ። ታዲያ እሺ ካልሽ እሺ ግን በቃ እየውልሽ ለሄድ እንዴ ብላ ጠላት ቢሆን ልታጸዳ ክላሶቹ ጋር ሄደች። ነገር ግን ወደ ክላሱ ስትሄድ የሀሴት ክላስ ተቆልፏል። ለምን እንደ ተቆለፈ ግራቢ ገባ። ጽናት ቁማ በመግራ በመጋባት በክምት መልክ ብዙ ነገሮችን በሀሳብ ታወጣ ታወርድ ጀመረ። ታዲያ ነገሩ ግራቢ ያጋባት በሩንም ልክፈት ሳትል ተመልሳ ወደ ሰላም መጣች። ሰላምም ስትመጣ እንዴ ምን ነው በሰከንድ ውስጥ አትችልም አሉሽ እንዴ እኔ እኮ ገና አንድ ሽንኩርት እንኳን ሳል ተመልሰሽ መጣሽ? በሰላም ስትላት ጽናትም አይ የሀሴት ክላስ ቁልፍ ነው ግራ ገብቶኛ ለምን እንደ ተቆለፈ አለቻት። በሌላ በኩል ሀሴት ምሩን እያሰቃየቻት ትገኛለች። ነገር ግን ወድ አይደለም እና እዛ ጋ እሷንም ሌላ ጥያቄ የጠየቃት ሰው ስላለ ነው። በአንድ በኩል አሳዝናታለች በሌላ በኩል ደግሞ አባቷን አንገት ማስደፋት አልፈለገችም እና ምሩን ከማሰር ወደ ኋላ አላለችም። እንደውም ምሩ በጣም ልቧ ከመሸነፉ የተነሳ ድክም ብላለች። ታዲያ ይህን ጊዜ እንዴ ምሩ ምን ሆነሽ ነው? አለቻት። እሷም አፏ ታፍኗልና ምላሽ ባትሰጣትም እየተቅለሰለሰች እንድትፈታት ነበረ የምትጠይቀው። ታዲያ አንደበቷ የታፈነው ምሩ አሁን ግን ሀሴት ልቧ ይራራላት ይመስላል አፏን ከፈተችላትና ና እሺ አውሪኝ ያለቻት፣ እባክሽ ልለምንሽ፣ እባክሽ ልቤ እየደከመ እየተሸነፈብኝ ነው መድኃኒቴን ባይሆን ስጭኝ አለቻት። ይህን ጊዜ ሀሴት ይውልሽ፣ ይህ ኮ እንዲሆን የፈቀድሽው አንቺ ራስሽ ነሽ፣ መስማት የማይገባሽን ሰማሽ፣ ስለዚህ ምን ላድርግ ብለሽ ነው? እኔ ደግሞ አባቴን አንገት ማስደፋት አልፈለግም እያለቻት ብዙ ነገር ታወራት ጀመር። ታዲያ ይህን ጊዜ ምሩ እባክሽ እሺ መጀመሪያ ውሃ ጠጭኝ ግን ልለምንሽ እባክሽ አለቻት። ሀሴትም ውሃ ጠጣቻትና ዘወር ስትል ምሩ ልትጮህ መሰላትና ልትጮህ ይሄ ነው አይደለ ብላ መልሳ አፏን አሸገቻት። ልለምንሽ እያለች ብትማጸናትም እሷ ግን ፍቃደኛ አይደለችም። ነገር ግን ፍቃደኛ ስላልሆነች በቃ መድኃኒት ከቤት ውስጥ አለልሽ እዚህ የለም ግን ቁልፉን ከበሩ ስር ታገኘዋለሽ ብላት ነበርና ሀሴት መድኃኒት ልታወጣላት አፏን ዘግታት ወጣች። ታዲያ ስትወጣ ደረጃው ላይ ስትደርስ ሄኖክን ታገኘዋለች። ሄኖክም ይውልህ ልጅቷ እየደከመች ነው መድኃኒት ሂጄ ላመጣላት ነው እና ገብተህ የምትፈልገውን ነገር ስጣት አለችው። ይህን ጊዜ እሱም ይውልሽ እኔ እዚህ ጋር ጠባቂው አደለውኝም ተብሎ ብለሽ ከመጣሽ ነኝ ብሎ እንድትሄድና እሱም ወደ ውስጥ ገባ። ታዲያ ወደ ውስጥ ገብቶ ምሮጋ ነበረ ቁጭ አለው። በሌላ በኩል ጽናትና ሰላም እሲጋ እየተቀላለዱ ነው። ነገር ግን ሰላም ቀሎቿ በሀሳብ የተዋጡ ናቸው። ጽናትም እንደዚሁ፣ እንደው እንሳቅ በሚል ነው እንጂ ሀሳባቸው ምሮጋ ነው ያለው። ታዲያ አንዳንድ ነገሮችን እያወሩ አይ ሰላምዬ እያለች ነበረ ግን ጽናት አንድ ነገር ተናገረች። እኔ እንጃ ማታ ሳልተኛ ነው ያደርኩት የጠራችኝ እየመሰለኝ ሁሉ ዘወር እያልኩኝ ራሴን ዙሪያዬን ስቃኘው ግን ማንም የለም አለቻት። ታዲያ ሰላምም እኔም እኮ እንዳንች ነው ውስጤ ሰላም እየተሰማ አይደለም፣ ደስም እያለኝ አይደለም እያለች እያወረቻት እያለ ሄኖክ ከየት መጣ ሳይባል መጥቶ ካጠገባቸው ቆጭ አለ። ይህኔ ሁለቱም ጸጥ አሉ። ታዲያ ሄኖክ ያየው ነገሩ ያስደነግጠውና ግራ ቢያጋባው የሰራውን ድርጊቱን ያውቃልና እንዴ፣ ምን ነው እኔ ስመጣ ያኮርባችሁ ትመስላላችሁ? ይቅርታ በስተት መጣው እንዴ አላቸው። ታዲያ ይህን ጊዜ ጽናት አንተ መጣ አልመጣ አለች። ምናልሽ ጽን ጽኑ አላት። አይ ምንም አላልኩኝም። ምሳ ከፈለግ ክላቅርብልህ አቅርብልህ አለችው። በአንቺ እጅ ተሰርቶ እንዴት አልበላ፣ ነገር ግን አሁን አልፈልግም አላት። ይህን የሰላም ይውልክ ምን ነው ፊት ክንኮ ጣልከው፣ ምታስፈራራ ነው እኮ ምትመስለው፣ አረኛ እየቀለድን ነው። ችግር አለ እንዴ አለችው። ይህን ሄኖክ አይ ችግር የለም፣ እኔም ላስደንግጣችሁ ብዬ ነው እንጂ ችግር የለም። በቃ እኔ ወደ ክላሴ ሊድ ክላሴ ጋር ወስቼ ምግብ በላለሁ አላቸውና፣ ጥሏቸው ተነሳ። ታዲያ ይህን ጊዜ የነበረ ጽናት ምንም ደስ አላለኝም የዚህ ልጅ ሁኔታ እያለች ለሰላም ትነግራታለች። ታዲያ ይህን ሰላም እኔም እንዳንቸው አይነት ስሜት ነው የሚሰማኝ፣ ግን እኮ ፊቱን እኮ ጣለው አለችው። ሁለቱም በግድም ቢሆንም ትንሽ ፈገግ አሉ። ታዲያ ጽናት አሁንም ድጋሚ ልቧ እረፍታ ልሰማው ቢል ተነስታ ወደ ሀሴት ክላስ ሄደች። ከሀሴት ክላስ ጋር ቁማ ልቧ ይመታ ነበረ። የሆነ ነገር ተሰምቷታል። በድንጋጤ የበሩን ቁልፍ ይዛ ግራ ቢገባት ልቧን በእጆቿ ደግፋ ምንድን ነው እየተካሄደ ያለው ልቤን ይደክመኛል ግን በሩ ለምን ተቆለፈ እያለች በሀሳብ ጭልጥ አለች። እዚህ ጋር ደግሞ ሀሴት ከነ ምሮ ቤት ገብታለች። ቁልፉን ምሩ ስላሳየቻት ምልክት ስለሰጠቻት ቤት ገብታ ይኸውልህ፣ አምላኬ ወይ ይቅር በለኝ አባቴን ለማስደሰት ብዬ ሌላ ስቶቶችን እየሰራው ነው እያለች ከራሷ ጋር ሙግት ገጠመች። ነገር ግን አንዱን ሳስተካክል አንደኛው ሲበላሽ በቃ የዚህ ዓለም ሕይወት እንዲህ ነች እያለች ከራሷ ጋር ትግል ገጥማለች። ታዲያ የምሩን መድኃኒት ለመፈለግ ወደ መኝታ ክፍላቸው ገብታለች። በሌላ በኩል ናሆምና ኪራ የሆነ ምግብ ቤት አካባቢ ተገናኝተው ካፌ ላይ ቁጭ ብለው እየተቃለዱም ቢሆንም ናሆም ግን ለምሩ ያለውን ፍቅር ለኪራ እየነገረው ነበረ። ታዲያ ኪራም ይኸው ልክ ልትዘፍን እኮ ትንሽ ነው የቀረህ አንድ ሰሞን እኮ እንደዚህ ነበረ አንተን የሚያደረገ አለው። ናሆሜ ይህን ኪራ ፈገግ እያለ አሁ እኔ ስዘፍን ደግሞ አንተ ትጨፍርልናለ። እኔ እኮ በጣም ነው የምወዳት፣ ግን የዚህን ያክል ያስቀየምኳት ኳት አልመሰለኝም ነበር እያለ ወደ ቤት መሄድ እንደሚፈልግ ኪራን አሰናብቶት ወደ ቤት ተመለሰ። ታዲያ እቤት ሲመለስ ቤት ሆና አሁኖበት ግራ ተጋብቷል። አይምሩ ምን አድርጌሽ ነው ግን እያለ ነበር። ነገር ግን ሀሴት ውስጥ ላይ ነበረች። ድንገት ስትወጣ ናሆም ቁጭ ብሎ ታይዋለች። አምላኬ ሆይ እስከ ዛሬ ብዙ ስህተቶችን ሰርቻለሁ፣ ዛሬ ግን አንድ ድል ስጠኝ እያለች ፈጣሪዋን ተማጸነችው። እንዲህ ብላ ሳት ጨርስ ወዲያውኑ ጊራ ለናሆም ደወለለት እንዲመጣ ስለ ጠየቀው ናሆም ከቤት ተነስቶ ወጣ። ሀሴትም ፈጣሪዋን አመስግና መድኃኒቱን ይዛላት ወጣች። እዚህ ጋር ደግሞ ምሩ እጅግ በጣም ደክማለች። ታዲያ ሄኖክ ከግላሷ ገብቶ እባክን እዋስጠኝ፣ አለችው አፏን ስለከፈተላት ብቻ። ታዲያ ይህን ጊዜ ውሃማ ጠጣት። ልቤ በጣም እየደከመ ነው፣ እባካችሁን ተውኝ እያለች ተማጸነችው። ተማጽኑ የማይገባው ሄኖክን ሀተታውን ቀጠልላት። ሀሴት ብዙ ነገሮችን አድርጋኛለች። የእናቴን አንገት አስደፍታብኛለች። ከዩኒቨርሲቲ የምንባረር አድርጋኛለች። ታዲያ እንዴት ልተዋት? ክፉ መሆን ሳልፈልግ ነው ክፉ የሆንኩት ሁላችንም ክፉ መሆን ሳንፈልግ ልክ እንዳንቺ መልካም ነበረን፣ እያለ ይሰርግላት ጀምር። ታዲያ ምሩም እኔ ደክሞኛል፣ በእናትህ ተወኝ እባክን ብላ ፍትማጽ ነው መልሶ ፈጣሪ እስትንፋስ የሰጣትን እሱ ግን መልሶ አሸጋትና ጥሏት ወጣ። ታዲያ ጥሏት ሲወጣ ነበረ እዚህ ጋ ትልቅ ስህተት የተፈጠረው። ሰላም ለበጎ የሚሆን ለመጥፎ ዛሬ ወደ ሀሴት ክፍል መታለች። ታዲያ በሩ ላይ ቁማ የሆነ ሰው ምልክት እንደሰጣትና የሆነ ድምፅ እየሰማች እንደሆነ ለራሷም እየነገረችው እያለ ኪራ ይመጣል። ታዲያ ኪራ ሲመጣ ኪራ እዚህ ውስጥ ሰው አለ፣ እዚህ ውስጥ ሰው አለ እያለች እየተርበተበተች ኪራ በሩ እንዲከፍትላት ጠየቀችው። ይኸውልሽ ሰላም፣ ይኸውልሽ ሀሴት በሩን የቆለፈችው የሆነ ነገር ብትፈልግና የራሷ የሆነ ነገር ቢኖራት ነው። ስለዚህ አልከፍተውም። አንቺ ዝም ብለሽ ነው እንጂ ምንም ድምጽ የለም። ማለት ይህን ይሄ እሷ እምቢ ብላ በሩን እንዲከፍተው በእናቱ ትማጸነዋለች። ታዲያ ይህን ጊዜ ኪራ እየውልሽ ካልሽ እከፍትልሻለሁ፣ እኔ ጋ ተመሳሳይ ቆልፋለሁ፣ ነገር ግን ሀሴት ደስ ላይላት ይችላል እያለ እየተከራከራት እያለ ጽናት ትመጣለች። ታዲያ ጽናትም ስትመጣ ምን ሆነሽ ነው ሰላምዬ? አለቻት። አይ እዚህ ውስጥ ሰው አለ፣ የሆነ ድምጽ እየሰጠኝ ነው፣ ልቤም እምቢ ብሎኛል፣ ሂጅ እያለኝ አይደለም አለቻት። ጽናትም እኔም እንደዚ አይነት ስሜት ነው እየተሰማኝ ያለው፣ ቅድም እኮ መጥቼ እንደዚሁ ተሰምቶኝ ነው የተመለስኩት አለቻት። ታዲያ ይህን ጊዜ ጊራ በሩን ከፈተው። በሩን ሲከፍተውም ምሩ አልጋ ላይ ተዘርራለች። እንደውም በጣም ደክማለች፣ ወደ ሞት አፋፊ የተቃረበችም ትመስላለች። ታዲያ ሁሉም በድንጋጤ እየጮሁ ምሩ ምን ሆነች ነው፣ ምሩ ምን ሆንሽብኝ እያለች ጽናት ትርበተበት ጀመረ። ኪራም ግራ ስለተጋባ በጭንቀት ማዕበልም ቢሆን እየተርበተበትና እየተንቀጠቀጠ ምሩን ለማንሳት አልጋ ላይ ልክ እንደ ተመታች አይጥ መንፈራፈር ጀመረ። አቅም አቃተው ተልፈሰፈሰ። ታዲያ ሰላምም ወይኔ ምሩ ምን አደረጓት እያሉ ለማንሳት ቢሞክሩም አቅቷቸዋል። ድንጋጤ ዙሪያውን ስለከበባቸው ጉልበታቸው ተልፈስፍሷል። እንደምንም ብሎ ኪራ ምሩን አንስቶ ወደ ሆስፒታል ይዟት ሄዷል። ታዲያ ምሩ በህይወትና በሞት መካከልም ትሆንም የሚታወቅ ነገር የለም። በህይወት በህይወት ከሌለችም ወደፊት የምናየው ይሆናል። ታዲያ ሀሴት ወደ ቤት ተመልሳ የሆነውን ነገር ስላወቀች በቃ ለኪራ ኪራ ደብዳቤ ጽፋለታለች። ይቅር በለኝ ይህንን ያደረግኩት ወድች ሳይሆን ተገድቼ ነው ያ በባለፈው ባለፈው የነገርኩ ያ የምወደው ወደው ያልኩ ፍቅረኛዬ ያልኩ ሄኖክ ነው። ነገር ግን ዛሬ ተመልሶ መጥቶ ከራሴ ህይወት አልፎ የሌሎችንም ህይወት እንዳጨልም የግዴታ እያስገደደኝ ስለነበረ ይህንን ልተገብር ተገድቻለሁ። ይቅር በለኝ። ሁላችሁም መልካም ሰዎች ናችሁ። ትናፍቁኝ አላችሁ ብላ ወረቀት ላይ ያስፈራለት፣ ካልጋው ላይ ጥላለት፣ እቃዎቿን ጠቀላላ ወጣች። ሄኖ ግንበር ላይ ያገኛትና እውነታውን ስለታወቀ ጥንቃቄ ብታደርግና ከዚህ ብትወጣ ይሻላል። ከቻልክ ደግሞ አቅሙና ችሎታው ካለ ሂደጎ ናቸው ቁም ብለው እምቧን እየጠራረገች ወጣች። ታዲያ ሄኖክ በቃ ኪራላጣው አልፈልግም የልጅነት ጓደኛ እኮ ነው፣ ይህን ካወቀ ይገለኛል አላት። ይኸውልህ፣ አሁንም ራስ ወዳድነትህ አለቀቀ። ስለዚህ አንተ ስለ ራስህ እያሰብክ ነው። እኔ ጋ ግን ከዚህ በኋላ ድርሽ ይላለሁ ብትል የአባቷ ልጅ ነኝና በጥይት ነው ምላሽን እሰጠዋለሁ አለችው። ትጎርር ያለሽ እንዴ? እያለ ሊያስፈራራት ሞከረ። እሷ ግን የመጨረሻ ማስጠንቀቂያ ሰጥተዋለች። ነገር ግን ሁሉም ውሳኔ ላይ እየደረሰ ይመስላል። ምሩ ግን በህይወት ትኖር ይሆን ወይንስ? በቀጣይ ክፍል የምንመለከተው ይሆናል። እስከዛ ጤና ይስጠለኝ